እነሆ በአመፃ ተጨነቀ ጭንቀትን ጸነሰ ኃጢአትንም ወለደ ግድጓድህን ማሰ ቆፈረም ባደረገውም ግድጓድ ይወድቃል ጉዳቱ በራሱ ይመለሳል አመፃውም በአናቱ ላይ ትወርዳለች እግዚአብሔርን እንደ ጽንኩ መጠን አመሰግናለሁ ለልዑል እግዚአብሔርም ስም እዘምራለሁ መዝሙር ሰባት የጽንቅን መንገድ ከመረጥክበት ቅጽበት ጀምሮ የማይታየው ክፉ ዓለም አስተዋለህ። የጨለማ ኃይላት ምልክት አደረጉብህ። ምክንያቱም ከእግዚአብሔር የተሰጠህ ብርሃን ለእነርሱ ታላቅ ስጋት ነውና አንተ ቀላል የሆነውን አቋራጭ መንገድ አልመረጥክም። ይልቁንም ንጽህናን፣ ጥንካሬንና ጽናትን የሚጠይከውን ተባቡን መንገድ መረጥክ። ያ ምርጫ ብቻውን የጥቃት ኢላማ አደረገ። ምክንያቱም ብርሃን ሁልጊዜ ጨለማን ያበሳጫልና፣ እውነታው መራራ ቢሆንም እውነት ምን ጊዜም እውነት ነው። ተቃውሞ የሚነሳብህ ደካማ ስለ ስለሆንክ ሳይሆን የተመረጥክ ስለሆንክ ነው። እያንዳንዱ ፍላጻ፣ እያንዳንዱ ክህደት፣ ተስፋ ሊያስቆርጥህ የደረሰ እያንዳንዱ ሙከራ የአንተን ለዓለም አስፈላጊነት ማረጋገጫ ነበር። በጥላ ውስጥ ሰንፎ የሚኖሩ እሳት የተሸከሙትን ይንቃሉ። አንተ ምንም ሳትናገር እንኳ መገኘትህ ብቻ ይወቅሳቸዋል። መንፈሳዊ ውጊያ ጽንሰ ሐሳብ አይደለም፣ የዕለት ተዕለት የሰው ልጅ እውነታ ነው። ጠላት ድንበር አክብሮትም ሆነ ርህራህ የለውም። በአንተ ላይ ማንን እንደሚጠቀም ግድ አይሰጠውም። ቤተሰብህ፣ የስራ ባልደረቦችህ ወይም በስውር የሚቀና የቀረበ ወዳጃዊ ፊት እንኳን ሊሆን ይችላል። ይህን በልምድህ ቀድመህ ታውቀዋለህ። የክህደትን ስቃይ ይቀምሰሃል የሐሰት ውንጀላን ግራ መጋባትን አይተሃል። ሊራሩ ልህ ከሚገባቸው ሰዎች የመጣን እምቢተኝነትና የልብ ስብራትን ቀምሰሃል። ይህ በአጋጣሚ የሆነ ነገር አይደለም። እነዚህ ውጊያዎች የተቀነባበሩት አንተ የጨለማን አጀንዳ የሚያሰጋ ሰማያዊ ጸጋንና ኃይልን እንድትሸከም ከሰማይ በመንፈስ ቅዱስ ስለታተምክ ነው። አጋንንት በቅናት በምሬትና በምቀኝነት ላይ ይደላደላሉ። ሰዎች ራሳቸው እንኳ በማይረዱት መንገድ እንዲሰሩ ያመቻቹላቸዋል። አንድ ሰው ሲያዋርድህ፣ አክብሮት ሲነፍግህ ወይም ያለ ምክንያት ሲቆጣህ ይህን ወቅ ካንተ ጋር የሚዋጋው ስጋና ደም አይደለም፣ በእነርሱ በኩል የሚሰራው ክፉ መንፈስ ነው። ያ መንፈስ ሲጋለጥም እነርሱ በእውነት ማንን እንደሚያገለግሉ እውነቱን ያውቃሉ። ይህ መጋለጥ በሕይወታቸው ውስጥ ከመቼውም ጊዜ በበለጠ እየተከሰተ ነው። ጭምብሎች እየወለቁ ነው። ሐሰተኛ ወዳጆች እየተበተኑ ነው። እንዲያውም የቅርብ አባላት እንኳ የሚገፋፋቸውን መንፈስ እያሳዩ ነው። ይህ ነገር መጀመሪያ ላይ ያስደነግጣል። ነገር ግን በሂደት መንፈሳዊነትን ያጠነክራል። ምክንያቱም አሁን በእውነት ምን እየተጋፈጥክ እንደሆነ በግልጽ መለየት ጀምረሃልና። የጽድቅን መንገድ በአጋጣሚ የመረጥከው አይደለም። በእግዚአብሔር እቅድ ከልጅነትህ ለይጠዋል። ከብዙዎች ጋር በጅምላ እንድትጠፋ ታስቦም አልተሰራህም። ተለይተህ እንድትቆም ነበር የታሰበው። አንጸባራቂ፣ የሚያጠራጥር፣ የማይንቀሳቀስ ጽኑ የእምነት ሰው እግዚአብሔር በሚከብርበት በዚህ ማንነት። ምክንያቱም አንተ ደክመህ ተስፋ ትቈርጣለህ በሚል ተስፋ ጠላት ወደ ድሮ ዑደቶች ሊመልስህ የማያቋርጥ ሙከራዎችን ይልካል። አሁንም በመቆምህ ተበሳይቷል። በጤናህ፣ በሰላምህ፣ በአእምሮህና በመረጋጋትህ ላይ የታለሙ የጥፋት ፍላጻዎች ሁሉ ክሽፈዋል። ምናልባት ተጎድተህ ይሆናል። ነገር ግን አልተሰበርክም። አልቀሰህ ይሆናል ነገር ግን አልፈረስክም። በሕይወት መኖርህና ማበብህ ብቻውን የሰማይ አምላክ ልዑል እግዚአብሔር አሁንም እንደሸፈነው ማረጋገጫ ነው። ከአምላክ የተሰጠህን የተልእኮ ክብደት አቅልለህ አትመልከት። እማትረባ አምንት ብትሆን ኖሮ ጠላት እንዲሁ ይተው ነበር። እንዲህ በኃይል የሚዋጋ የእርሱን እቅድ በሙሉ የሚያናጋና የሚያከሽፍ መለኮታዊ ዓላማ ስለተሸከምክ ነው። የምትፈተነው ደካማ ስለሆንክ አይደለም። የምትጠቃው ጠንካራ ስለሆንክ ነው። ለዚህም ነው ብዙ ጊዜ ምቀኝነት በአንተ ላይ የሚነሳው። ለዚህም ነው በሮች አንዳንድ ጊዜ ሳይጠብቁ የሚዘጉት። ለዚህም ነው ሰዎች ቃላትህን በተሳሳተ መንገድ የሚተረጎሙት። ለዚህም ነው የቅርብ ሰዎች አንዳንድ ጊዜ ቀዝቃዛ የሚሆኑት። እነርሱ ጠላት አንተን ተስፋ ለማስቆረጥ ትኩረትን ለማዘናጋትና ለማዳከም የሚጠቀምባቸው ዕቃዎች ናቸው። እርሱ ለክፉ ያሰበው ነገር ግን የአንተን የማስተዋል ችሎታ አጠንክሮታል። ብርሃን ከጨለማ ጋር አይደራደርም፤ ያሸንፈዋል። እያንዳንዱ የክህደት ወቅት የመማሪያ ክፍል ነበር። እያንዳንዱ የሐሰት ውንጀላ የስልጠና ሜዳ ነበር። ያለፍክበት ማዕበል ሁሉ ሊፈርስ የማይችል ጽናትን በአንተ ውስጥ ገንብቷል። ለዚህም ነው አሁን ነፀብራቅህ ከመቼውም ጊዜ በላይ የበራው። ሊያዋርዱ የሞከሩት ሰዎች አሁን ከርቀት ሆነው ይመለከቱሃል። በማይካደው የእግዚአብሔር ጸጋ ተደምመው ዝም ብለዋል። የሚያዝኑት አንተ ስለጎዳቸው አይደለም። የአንተ ከህይወታቸው መውጣት በህይወት ውስጥ የነበራቸውን ልክ ያልሆነን ሚዛን ስለገለጠ ነው። ቅናታቸው ሊገልህ አልቻለም። ሐሜታቸውም ሊቀብርህ አልቻለም። የመንፈስ ቅዱስ ሥልጣን በሕይወትህ ላይ የተገለጠ ነው። እየተረፍክ ብቻ አይደለም፣ ከፍ እያልክ ነው። ሊሰብርህ እየሞከረ እያንዳንዱ ጥቃት የጥንካሬህን ጥልቀት ገለጠ። በቀልን እምቢ ብለህ ሰላምን በመረጥክ ቁጥር ኃይልህ ዕጥፍ ሆነ። ዝምታህ ከስድባቸው በላይ ጮኸ ተሰምቷል። አሁን ሚዛኑ ተገለበጠ። ያኔ ያፌዙብህ የነበሩ ሰዎች አሁን ያጠኑሃል። ችላ ያሉ ሰዎች አሁን በስውር ጽናትህን ያደንቃሉ። እነርሱ እንዴት እየበረታህ እንደ ቀጠልክ ሲገረሙ፣ አንተ እውነቱን በማወቅ አምላክህን ታመሰግናለህ። መቼም ብቻህን አልነበርክም። የመራህ መለኮታዊ ጥበቃ ሁልጊዜም ጊዜም ከፊትህ ነበር። አንተ በብርሃን ሰራዊት ውስጥ የአምላክ ወታደር ነህ። በጨለማው ዓለምም ተልዕኮህ ሊሰረዝ አይችልም። የጠላት ቅጣና ዛቻ ከማይተኛው ከመይተኛው ጠባቂህ ስልጣን ጋር ሲወዳደር እንደ ይምንት ነው። ጨለማ የቱንም ያህል ቢበዛና ቢሰበሰብ ሁልጊዜም ጊዜም ቢሆን በአንድ እውነተኛ የብርሃን ነጸብራቅ ወደ ምንምነት ይቀየራል። ተልዕኮህን ለማዘግየት የሚመጣ ምሬትን በውስጥህ አታስተናግደው። አንተን የበደሉ ሰዎች የራሳቸውን የምርጫ ውጤት ይጋፈጡ። አንተ በቀል አያስፈልግህም። የራሳቸው ድርጊት የዘሩትን እንዲያጭዱ አስቀድሞ ፈርዶባቸዋል። ያንተ ተግባር ወደ ኋላ መመልከት ሳይሆን ወደፊት መገስገስ ነው። ወደፊት የሚጠበቅህ ነገር ከተውከው ነገር እጅግ ይበልጣል። ዘላለማዊው እረፍት በሰማይ እየጠበቀህ ነው። አዳዲስ በሮች እየተከፈቱ ነው። አዳዲስ እድሎች እየተስተካከሉ ነው። አዳዲስ በረከቶችም እየተገለጡ ነው። ምክንያቱም በተስፋው መቁረጥ ፊት ለመስገድ እምቢ ብለሃልና። ልዑል እግዚአብሔር ሆይ ማዕበሎች ቢነሱ ነፋሱ በኀይል ቢነፍስ በውስጣችን ያለው ጥንካሬ ሳይናወጥ እንዲቆይ መልካም ፈቃድህ ይሁን አንተ ማዕረፊያችን ነህና በእኛ ላይ የተነሣ የትኛውም ዐይነት ማዕበል ሊያሸንፈን እንደማይችል ዐውቀን በእምነት ጸንተን በድፍረት እንድንቆም አደርገን አምላካችን ሆይ የትናንቱ ሸክም ብስጭትና ጸጸት በነፍሳችን ላይ ስልጣን እንዳይኖረው አድርግልን። እያንዳንዱን የኃጢአት ሰንሰለት በጣስህ ጣልልኝ። በብርሃን በደስታና በፍጹም እምነትም ተካው። ከአሁን በኋላ የማይጠቅመንን ነገር ትተን የአንተን ቸርነት መሪ አድርገን ወደፊት እንድንራመድ እርዳን። መንገዳችንን በእውነት አቅናልን። ግራ መጋባት እንዲጠፋና አቅጣጫችን ግልጽ እንዲሆን ብርሃንን በላያችን ላይ አብራ። በእውነት እንድናልፍባቸው የተፈቀዱልንን የምሕረት ብሮች አሳየን። ከዓላማችን ከሚያርቁን የኃጢአት ብሮች ለመራቅና ለማምለጥ ድፍረትን ስጠን። ልዑል እግዚአብሔር ሆይ እያንዳንዱ የተደበቀ የክፉ መንፈስ ጠላት ጉዳት ከማድረሱ በፊት እንዲገለጥ ፈቃድህ ይሁን። ሐሰተኛ ዓላማዎችን አጋልጥ፣ ማታለልንም ግለጥ። በጥበብና በማስተዋል እንድንራመድ አግዘን። በእኛ ላይ የተቀመጠ ወጥመድ ሁሉ እኛን ከመያዙ በፊት የተበጣጠሰ ይሁን። ልባችን በሕይወት ፈተና ቢያቆስልም እንኳ ንጹሕና ከምሬት ነፃ ሆኖ አንተን እንዲያመሰግን መልካም ፈቃድህ ይሁንልን። ሕመም ደስታችንን እንዲሰርቅ ወይም መንፈሳችንን እንዲያደክም አትፍቀድለት። ይቅር እንድንል አስተምረን የበደልን ድርጊት ለመበቀል ሳይሆን ራሳችንን ለማሳደግ እንድንጠቀምበት እርዳን። ጌታ ሆይ ባንተ የተመረጥን መሆናችንን በማወቅ በድፍረትና በፍጹም እምነት እንድንመላለስ እርዳን። ምንም ክፉ ኃይል፣ ምንም እንቅፋት፣ ምንም ፍርሃት አንተ አስቀድመህ የወሰንክልን በረከት ፍጹም አይንጠቀን። ከዓላማችን ጋር አዋህደን፣ በእምነታችን አጠንክረን፣ በጉዞአችንም ፍርሃት የሌለብን አድርገን። ያንተ ሰላምም ዘወትር በልባችን ይፍሰስ። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትሪም ለዘላለሙም አሜን።